ታያለ ምራቅ ትውጣለህ፣ አይደለም ተመጎሞጃላ አይደለም? ጀስ ቴስቲፋይ የምታደርገው ነገር የእግዚአብሔርን እጅ አየሁት። የሚበልጥ ታያለ። ሞት አታየውም፣ ጥፋት አታየውም። የሚበልጥ ክብር ታያላችሁ። ኢቭን የተደገሰ ሞት ካለ እግዚአብሔር ዛሬ ሞትን በህይወት ይቀይረዋል። የሚበልጥ እናያለን። እንዴት እንደመጣችሁ አላቅም፣ እንዴት እንደሆናችሁም አላቅም። ይህ ግን በተንበረከብኩበት ስፍራ የተቀበልኩት ቃል ነው ለዚህ ጉባኤ። ጌታ የሚበልጥ ያሳየናል። ጌታ የሚበልጥ ነገር ማሳየት የሚችል አምላክ ነው። ዮሐንስ 1 ቁጥር 43 እስከ 51 ላይ ብዙዎቻችን ይህንን ቃል እናውቀዋለን ብዬ አስባለሁ። በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ፣ ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን? አለው። ፊልጶስም መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤል ከወዴት ታውቀኛለህ? አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። ናትናኤልንም መልሶ መምህሮይ፣ አንተ የእግዚአብሔር ልጅ ነህ። እንደዚህ አይነት መላሾች ያድርገ ሌላ ነገር ሳይሆን ይህን ነገር ሲነግረው አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየው ስላሉ አመንህ፣ ከዚህ የሚበልጥ ነገር ታያለህ። አሜን። የሆነ ነገር ያያችሁት ነገር አለ፣ ጌታ ግን ይናገራቸዋል፣ የሚበልጥ ታያላችሁ የሚበልጥ ታያላችሁ። እውነት እውነት እላችኋለሁ ሰማያት ሲከፈት ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው ይላል። ኮንግራ ሰኔ ላይ የሚበልጥ ታያለ በሉትና ንገር። ሰኔ ላይ አረ በደስታ ነው የምትቀበለው። ዘመን በቃል ይዋጃል። ሞት አታየውም። ጥፋት አታየውም። የሚበልጥ ክብር ታያላችሁ። ኢቭን የተደገሰ ሞት ካለ እግዚአብሔር ዛሬ ሞትን በህይወት ይቀይረዋል። ጮክ ብልና ሰኔ ላይ አውጅ። የሚበልጥ አያለው በልና ጌታ ያሳየኛል። የሚበልጥ አያ ሻታዳ ባዳባድያ የኔ ቃል ነው የሚል ካለ አሜን። ሀገሬ የሚበልጥ ክብር ታያለች። ናዳድያዲታዳ ልመስርትና አንዳንድ ነገር የሚበልጥ ማለት ከትላንት የተሻለ ማለት ነው። የሚበልጥ ማለት ከትላንት የተሻለ ማለት ነው። የሚበልጥ ማለት ካለፈው ጊዜያት የተለየ ማለት ነው። ሻካዲያካታ የሚበልጥ ማለት በጥራትም በብዛትም ከፍ ያለ ማለት ነው። የሚበልጥ ማለት ይሄኛው አራተኛው ትርጉም ነው ደስ የሚለው ከምናስበው የተለየ ማለት ነው። አንዳንድ ጊዜ የህይወታችንን ፓተርን የህይወታችንን መንገድን እናይና ለእኔ የሚገባው ይሄ ነው እንላለን። ጌታ ግን የሚበልጥ አይተውልሃል ማለት፣ ካሰብከው ሌላ አይተውልሃል ማለት። ሞት ይገባኛል ለምትል ነፍስ እግዚአብሔር ህይወት አይችላት አለው ሲል፣ ጋድ ኢዝ ጉድ። የሚበልጥ ለዚህ ጉባኤ ጌታ አይተዋል። የተሻለ ጌታ ለዚህ ጉባኤ አይተዋል። ስለዚህ የሚበልጥ ታያለ። የሚበልጥን ተነተንኩት ማለት ነው። የሚበልጥ ማለት ከፍ ያለ፣ የሚበልጥ ማለት ካለፈው ጊዜያት የተለየ ሶሪ አንዳንድ ነገር እንባባላለን። አሁን ገርመዋል እንዴ ትላንትና ነው በሉት፣ ትሆናችሁ አጠገባ ገና የሚበልጥታ ያለ በሉትና አሜን። የሆነ ነገር ያጋጥመኛል ብላል ወይ በሉትና እግዚአብሔር ግን የሚበልጥ የተሻለ አሜን ካሰብከው ሌላ። አሌሉያ። እኔ ስለናንተ የማስባትን ሐሳብ አውቃለሁ ፍጻሜ የሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለም። ብቻ ደጋግመው ይህንን በልብ ላይ ተናገሩ፣ ይለኛል ጌታ። የሚበልጥ ታያላችሁ። ታያለ ማለት ደግሞ ትለማመዳለ ማለት ነው። ታያለ ማለት ደግሞ ትዳስሳለ ማለት ነው። ኤክስፒሪየንስ ታደርገዋለ። እጅ ላይ የሚገባ ነገር ይኖራል። ታያለ ማለት ደግሞ ትመሰክራለ ማለት ነው ታያለ ምራቅ ትውጣለህ አይደለም? ትመጎሞጃለህ አይደለም? ቴስቲፋይ የምታደርገው ነገር የእግዚአብሔርን እጅ አየውት። የሚበልጥ ታያለ አባድያ አካል ቢሆንልኝ ትላለህ አይደለም? ኤክስፒሪየንስ ታደርገዋለህ። እግዚአብሔር አደረገልኝ ትላለህ። የራቀው ነገር ይቀርብልሃል ማለት ትንቢቱ ይፈጸማል እንደማለት ታያለ ማለት ታያለ። ጆሮዌ ሰምታ ነበር አለ አሁን ግን አይኔ አየች። የማየት ወር ይሆንልን በየዝ ሰላሳው ቀን አራቱ ሳምንት ከዛሬ ጨምር አምስት ውድ፣ በኢየሱስ ስም የሚበልጥ የምታዩበት ይሆነላል የማትረሱት ኪሳራና ውድቀት ያያችሁበት ጊዜ የለ በሽታ ያያችሁበት ጊዜ አለ። ይሄ ወር ግን እንደሱ አይሆንም። አስቀድሞ እግዚአብሔር ፕሪዘርቭ አሜን፣ ፕሮቴክት ያደርገዋል። እግዚአብሔር በቃል ወርን ዓመትን ቤተሰብን ፕሪዘርቭ ያደርጋ ፕሮቴክት ያደርጋ፣ ኢቨን ይባርከዋል። በቃል ይቀድሰዋል እግዚአብሔር። ስለዚህ ሰኔን እየቀደሰ ነዋ። ምን እያለን ነው ካላችሁኝ፣ የሚበልጥ ታያላት። ስለዚህ ዛሬ አዋጅ ነው ማለት ትንቢት ነው ማለት። ሰኔ ወር በእድል አትገባም፣ በቃል ትገባለ። ምን እያልክ ትገባለ? የሚበልጥ አያለው በቤቴ ላይ በስራዬ ላይ በጤናዬ ላይ በህይወቴ ላይ በአገልግሎቴ ላይ በመግባት በመውጣቴ ላይ የሚበልጥ አያ እኔ እንደናንተ በሆን እውነቴን ነው። ብላችሁ ጌታን ሴሌብሬት አደርጋለሁ። ለዚህ ቃል ጌታን ማክበር የሚችል ትውልድ፣ ቃል ጌታ ሆይ ቴንክ ዩ ስለመጣልን። ስለዚህ ቃል እንደተናገረው ጌታ እንደዚሁ ያደርጋል። ሻባዳ ካታዳ። በዚህ ዓመት መጨረሻ ብዙ ምነግር ነገር አለኝ በሉትና፣ አሁንም ላባብ ሶሪ ጣት ልበደር ይችላለሁ በረከቱን ስለማ ለምን እማየው ነገር ስላለኝ ኤክስፒሪየንስ እማደርገው ነገር ስላለኝ። አንድ በሽታ ጌታ አሁን ከስሩ አደረቀው። አሜን። አንድ ህመም እግዚአብሔር ከስሩ ከምንጩ አበቃ። ሰኔን ከበሽታ ጋር አታል ከምንጩ ከስሩ እግዚአብሔር በበሽታውም ላይ እኔ ንጉስ ነኝ ይላቸዋል። ዛሬ ግን ይህንን እያየን እያለ ባዲ አኮዳ ባሻባ አንተ ዳውን የለም ባንተ ይወት ወደ ላይ ነው ያለ፣ ወደ ላይ ነው ያለ፣ ወደ ላይ ነው ያለ። ሻካዳ ባዲ አካታ ዳባራባ ይካዶሳካታዳላባዲ ታዳ እንዴት እንደሆነ አላቅም። የከበባችሁ ግን ይበተናል። ሻባሃዲያ ካታዳባ ራባ ኢዳባዲያ ካታዳባ ሴቴዴቫል የሆነች የተከበበች ነፍሳውን ነፃ ወጣች በየሱ ማሶኮዶቫ ዲሃዲያ ካዳላቫ ኢየሱስ ያድናል። ስለ ናትናኤልም ስለ ምንድን ነው ስለ ጴጥሮስም ስለ እንድሪያስም ስለ ፊልጶስም አይደለም ልነግራችሁ የምፈልገው በዚህ መልእክት ላይ ስለ ኢየሱስ ኢየሱስን ነክቶ ያው የሆነ የለም። ኢየሱስ መንገድ አለው አይደለም የሚባለው፣ አብ ራሱ መንገድ አድርጎታል። ኢየሱስን ወደ ቤቱና ወደ ህይወቱ ያስገባው መንገድ ወደ ህይወቱ አስገብቷል። ድሮ መንገዶች ሁሉ ወደ ሮም ያመራሉ እሚል አለ አይደል እሱ። አሁን እምለው ኢየሱስን ያገኘ መንገዱን ያገኘ ወደ ድል ነው የሚያምረው። እኔ ህይወት ነኝ አለ። እኔ ሰላም ነኝ አለ። እኔ ደስታ ነኝ አለ። ናትናኤል የሚበልጥ ነገር ታያለ ያለው ኢየሱስ ነው ማለት ስለሚችል ማለት የሚችል አምላክ ስለሆነ ኢየሱስን አግኝተህ ተራ ነገር ታያለ አልልህም። ሰኔ ወር ላይ የኢየሱስን ተአምራት የምታዩበት ይሆንላችሁ። አምላክ እንዳላችሁ አዳኝ እንዳላችሁ፣ አንድ ጊዜ እስከ ይህንን ስም እንጥራው ኢየሱስ በሎና ጠሩት። ፕሬዝ ጋድ። እመነው፣ በእውነት የሚበልጥ ታያለ። ዮሐንስ ሁለት ላይ ኢየሱስ አንድ ሰርግ ቤት ተገኘ። ሰርግ ቤት ሲገኝ ኢየሱስ ካለ ሁሉ የሚበልጥ እኮ ነው ያለው ኢየሱስ ካለ ሻባድ ካዳ ሌባው ካለ ነው ያለን ራሱ የሚወስድብ። ኢየሱስ ካለ ግን የሚበልጥ ነው የሚያሳይ። እረ ኢየሱስ ይለያ። የተከተላችሁት ያመናችሁት፣ ስፍራ የሰጣችሁት ልባችሁን የከፈታችሁለት ኢየሱስ የሚበልጥ ያሳያችሁ። እዚ እኔ አይደለም የማሳየው፣ ጂሰስ ሂምሰልፍ። ኢየሱስ የዛ ሰርግ ቤት ገብተው አንድ ነገር ነው ያደረገው። አለቀባቸው ወይን ጠጅ። ታሪኩን ታውቃላችሁ። አምጡልኛ አለ፣ ውሃ አስገባለ፣ ወጣ ከዛ በኋላ ሰጧቸው። የቀመሱት ሰዎች ተገረሙ። ሰዎች የሚያደርጉት እኮ መጀመሪያ የሚያቀርቡት አሪፉን ነው፣ ከዛው መነኛውን ያመጣል። እናንተ ጋር ነገሩ ተቀየረ። ነገሩ ተቀይሮ አይደለም አምላክ ገብቶበት ነው። ኢየሱስ ካለ እሱ ከነካው ከትላንት የተሻለ ነው የሚሆነው። ይሁን ኤክስፒሪየንስድ በሆኑ ሰዎች ነው ወይኑ የተጠመቀው፣ ለሰርግ ነው የተዘጋጀው። ግን ኢየሱስ ሲመጣ ኤክስፒሪየንስድ ከተባሉ ሰዎች ካዘጋጁት በላይ ኢየሱስ የሚያቀርበው ነገር የበለጠ የሱ ያለበት ከምንም ጋር አይወዳደርም ዛሬ በጉዳያችሁ ላይ ኢየሱስ ገባ ምንድነው ስርዓቱን አዛባችሁት ሰው ከሰከረ ራሱን ከሳተ በኋላ ነበረ ከጠጣ ከጠገበ በኋላ ነበረ መናኛው የሚቀርብለት አያቅም ዝም ብሎ ይጋታል እዚህ ቤት ግን ቅድም የቀመስ ነው አይነት አይደለም ማለት እኔ ጌታ ይናገራቸው እንደ ትላንትን አይሆንም እንደ የመረረ አይሆንም እንደ ትላንት አሪፍ መስሏ እግዚአብሔር ግን የሚበልጥ ነገር ያሳያል በእኔ ህይወት ይሆናል የሚል ካለ አሜን። መልእክት አለኝ እዚህ ላለን በሙሉ እግዚአብሔር የሚበልጥ ያሳያቸዋል። በልጁ በክርስቶስ ኢየሱስ የሚበልጥ ያሳያቸዋል። አሪው ሬዲ የሚበልጥ ለመገር ለማየት በሉትና ተዘጋጅተዋል ወይ? ዛሬ በነገር ላይ ኢየሱስ ይገባል በሉትና፣ ዛሬም እያው ነው ኢየሱስ በሉት። ዛሬ የሚሰራ ለኢየሱስ በሉት። ይግባ በህይወታችሁ ላይ ይግባ በኢየሱስ የሆነ ዶክተር ነው ያየ፣ የሆነ ፊዚሽያን የሆነ ሰው አይቷል። ኢየሱስ ይህ አሁን እንደ ትላንትና በአስራ አምስት ቀን ይሻላል አይደለም፣ ኢሚዲየት የሆነ ኢንስታንት የሆነ ድጋሚ ጠባሳ ሳይኖር ድጋሚ ምልክት ሳይኖር የተሻለ ዶክተር ነው ኢየሱስ። በሆኑ ሰዎች ይሆናል ጉዳይ የታየው እስከ ዛሬ አሁን ግን ኢየሱስ ያየዋል። የተሻለ ሐኪም ነው፣ የተሻለ አማካሪ ነው፣ የተሻለ ፈዋሽ ነው። ስለዚህ በዚህ ወር በኢየሱስ ጣልቃ ገብነት የሚበልጥ ነገር እናያለን። ዮሐንስ አራት ላይ የምትገኘው ያቺ ሴት ከዛ በፊት የምትታወቀው በሙሉ አምስት ባሎች። አሁንም ከአንቺ ጋር ያለው ባልሽ አይደለም። አየህ፣ ሚህቢ ቴዎሎጂያን ሲናገሩ የሌላ ሰው ባል ራሱ ይዛ ይሆናል። ግን ስንት ሰው አምስት ባል ባዲ አካዲ አካ ታዳባ። እኔ ሴትዮዋን እንደተራሰው አላያትም። ሶሪ በጣም የሆነ ነገር አላት። አትራክት የሚያደርግ ነገር አላት። እንዴት አንድ ሁለት ሶስት አራት አራቺ ሴት ትቅርብን ብትባ የሆነ የሚስብ ነገር አላት። ነገር ግን ሜንቴን ማድረግ አትችልም፣ ማቆየት አትችልም፣ መያዝ አትችልም፣ ማሰንበት አትችልም። እንደገና ትበተናለች። እንደገና ወደ ሌላ ነገር ውስጥ ትገባለች። አንድ አዳኝ ተገናኛታ አንድ ጌታ ተገናኛታ ራውን የሚያገኝ የሚበልጥ ህይወት ውስጥ ያስገባሃል። ሻባዲያ የመጣ በሙሉ ባል ሊያደርገኝ ነው የሚፈልገው፣ የመጣ በሙሉ ሊያረክሰኝ ነው የሚፈልገው። ገባት። ሻባድያ ካታዳባራ። አሁን ከአንቺ ጋር የሚያወራው ማን እንደሆነ ብታውቂ ኖሮ አላት። ዮሐንስ አራት አስር ላይ ማን እንደሆነ ብታውቂ፣ የእግዚአብሔር ስጦታ፣ አብሮሽ የሚያወራው ማን እንደሆነ ብታውቂ ኖሮ እኔ አይደለም የሚጠይቅሽ፣ አንቺ ራሱ ትጠይቂኝ ነበር አላት። ቢኮዝ አንቺ ጋር ካለው እኔ ጋር ያለው ይበልጣል። አንቺ ጋር ያለው ተጠጥቶ እንደገና ይጠማል። እኔ ጋር ግን ያለው የሚጠጣ በሙሉ ለዘላለም አይጠማም። ዛሬ አንድ ሰው የሚበልጥ ክብር ያያል። በሱ ኢየሱስን አግኝታ ያው ልትሆን አትችልም በሉትና ዛሬ አልያዝ ባላችሁ ነገር ላይ ኢየሱስ ጣልቃ ይገባል። አልቆ ያልሰነበት ባላችሁ ነገር ላይ ኢየሱስ ጣልቃ ይገባል። እኔ ሕይወት ነኝ አለ ኢየሱስ። እኔ ሕይወት ነኝ አለ ሻባዲ አካተ የኢየሱስ መንፈስ ይሰማኛል። እሱ ደግሞ የትንቢት መንፈስ ነው። እግዚአብሔር ምስክሬ ነው። አይ ፕሮፌሳይ አሜን። የሚል አይ ዲክሪ አይ ዲክሌር ሰኔ ላይ የሚበልጥ ታያላችሁ። የኢየሱስን ጌትነት ታያላችሁ። ስቲል አላይቭ አሁንም ኢዝ አላይቭ አሁንም በዙፋኑ ነው ያለው። አሁንም በመንፈሱ በእኔ ውስጥ ነው ያለው። ሊሞት የሚችል ነገር የለኝም። ሊቀዘቀዝ፣ ሊያንስ የሚችል ነገር የለኝ። አይ ሪፊውዝ ማነስን ተከላከልኩ። አንዴና ውጅ የሚበልጥ ያለው በሎና የሚበልጥ መገለጥ፣ የሚበልጥ ብርሃን፣ የሚበልጥ ከፍታ፣ የሚበልጥ የሚበልጥ ከትላንት የተሻል ዜር ኢዝ ሞር ኢየሱስ ነው ያለው እኮ ገና የሚበልጥ ታያላል። ይሄ ገርሟል እንዴ በእኛ ቋንቋ ይሄ

በቃ ማለት በቃ ነው። እግዚአብሔር ግንቦት ላይ በቃ አለ፣ ሰኔ ላይ ደግሞ ታያለ ይያለ ነው። ምን ያለው የሚበልጥ። እቺ ሴት እኔ ገረመችኝ፣ ሰርግ ቤቱ ገረመኝ። ባዲያ ዳባ ሻካዲያ ጸልየው እኮ አይደለም ረጅም ሳጾም ጸሎት ይዘው አይደለም ቸርሽም ተገኝቶ አይደለም። ባለችበት ሄደላት ቻባዲያ ካታ መተማ ይቀይረዋል ታሪክ የሚበልጥ አያለሁ። ዛሬ አየር ላይ ያለ ጌታን ስብከት በሙሉ በኢየሱስ ስም የተሰበረ ሆነ። ስትነቃ የሚበልጥ አያለሁ በሚል መንፈስ ስትነቃ የሚበልጥ አያለሁ ሊወሰድ አረ ጌታ ያለኝ ሌላ ነው ያለኝ ይበልጣል። ከሆነ የሚበልጥ አያ አገሬም ላይ እናገራለሁ። የሚበልጥ እናያለን። የሚበልጥ አሪፍ መልካም ነገር ጌታ ያሳየናል። ሃሌሉያ፣ ኢየሱስ ያደናል። በዚህ ዮሐንስ 11 ላይ አልዓዛር ቤት ገብቶ እነ ማርያም እነ ማርታ ቤት ገብቶ አሳያቸው። የሚበልጥ ነገር መምጣት አሪፍ ነው። ቀድመ ብትመጣ ኖሮ በሽታው በላዩ ላይ ጸንቶ አይገለውም ነበር። አረ እኔ ትንሣኤ እና ሕይወት ነኛል። የሚያምንብኝ ቢሞት እንኳን በሕይወት ይኖራል። እኔን ያገኘ የሚበልጥ ነው የሚያየው። ላጽናና አይደለም የመጣውት፣ የሚበልጥ ላሳያችሁ ነው የመጣውት ያላሰባችሁትን ሻካዳባዲያ ካታላባራዲያ አረ ጌታ ወይ ሬሳው እኮ አራት ቀን ሆኖታል። ነው እኔ ትንሣኤና ያላሰቡትን አሳያቸው። ታያል ማለት ያላሰብክ ሆነ አይደል ለቅሶ ደራሽ መስሎ መጥቶ ሰው አስነሽ ይሆነላል። እነ ማርታ ቤት እነ ማርያም ቤት ያላሰቡትን ነገር አባዶቦሻ የሰጉትን ፋይል ቀሰቀሰላች። ጥቁር የለበሱበትን ኬዝ ነጭ እንዲለብሱበት በሚቀጥለው ምዕራፍ አላዛርም ከኢየሱስ ጋር ቁጭ ብሎ እራት ይበላ ነበር። አረ የቀበራችሁት ጉዳይ በዚህ ወር ላይ እግዚአብሔር የሚበልጥ ነገር ይገልጥበታል። የሚበልጥ ነገር ያንተ አምላክ እንደሌለው አይደለም፣ በሉትና ንገሩት። ታጠቀበ በሞተው ነገር ላይ የሚበልጥ ነገር ያሳያሃል በሉትና ብታምኝስ እግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም? ታይመኝ ተይመኝ። ኢየሱስ የሚበልጥ ሊያሳየን ይመጣል። እሱን ይዛ አታንስ፣ እነግርሃለሁ እሱ በጉዳይ ላይ ተገኝቶ ልታንስ አትችልም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ልፍጠን። የጌታ እራስ ስላለን ሶስት ነገር ብቻ እናድርግ የሚበልጥ ነገር ለማየት ሶስት ነገር ብቻ እናድርግ ሶስት ነገር የመጀመሪያው ኢየሱስን ጋብዙት ኢየሱስን ወደ ኬዛችሁ ጋብዙት ኢየሱስን ወደ ጉዳያችሁ ጋብዙት ከኢየሱስ ጋር የተነካካ ቤት ከኢየሱስ ጋር የተነካካ ህይወት ያለው ሰው ብቻ እንደምትባዝን እንዳታስብ ኢየሱስ በአንተ ህይወት ላይ ቀዳሚ እንደሆነ ኦነር አድርገው ስፍራ ስጠው ብቻዬን አይደለውም። በል የጋበዙት ሰርገኞቹ ከአፍረት ተገላግለዋል። በጉዳይ ላይ ባዘጋጀው ነገር ላይ ብቻን ጦልጦላት በል ጌታ ሆይ ሰተኛል፣ የሚያስፈልገኝን ያላንተ ግን ምንም ማድረግ አልችልም። የክብር ንጉሥ ኢየሱስ ወደ ቤቴ ግባ፣ ወደ ህይወቴ ግባ። ጋበዙት፣ መጣ። ከመጣ ነገር ይገላግላል ለህይወት አንተ ብቻ ተጠያቂ እንደሆንክ እንዳታስብ። ከአንተ በላይ ስለ አንተ የሚያስብ ወዳጅ አለ። ቆም ብልና የሆነ ሰዓት ጂሰስ ዌር አር ዩ፣ ስለ እኔ ነፍስህን የሰጠህ ደመን ያፈሰስክልኝ፣ አይኒድ ዩ ታስፈልገኛለህ። ቢፎር ዩ ኖክ ዶር፣ የመስሪያ ቤቱን በር ከማንኳኩ በፊት አይኒድ ዩ ጂሰስ። ያንን ነገር ፕሬዘንት ከማድረግ በፊት አይኒድ ዩ፣ ጋብዝሃለሁ። ያንን ነገር ከመጀመሪያው አይኒድ ዩ ዌር አር ዩ። ወረቀቱ ተሟልቷል፣ የወረቀቱ መሟላት ብቻ ስኬትን አይሰጥም። አንተን መጋበዝ ያስፈልገኛል። ለአገልግሎቴ መጋበዝ አለብኝ። ለቤቴ መጋበዝ አለብኝ። ለህይወቴ መጋበዝ መቻ አለ የጋበዛችሁት ኢየሱስ ይገኝላችኋል። ተገኝቶ ብቻ አይላችሁም። ማድረግ ብቻ ከሱ አቅም በላይ የሆነ ነገር የለም። ኤልሻዳይ ነው፣ አዶናይ ነው፣ ሁሉ በሁሉ ነው። ኢየሱስ ያለ ነው፣ የነበር ነው፣ የሚኖር ነው። አሁን እንኳን ከፈቀድክ ወደ ልቤ፣ ወደ ቄዜ፣ ወደ ከበደኝ ጉዳይ ና ኢየሱስ ካልከው ቅርብ ነው። ይምጣ ውድ ሀገራችን አማትረን ሰውና የማሁን የምናየው ጌታ አለ። የምናየው መሲ አለ። የምናየው አዳኛ አለ። ይህ ኖርማል እኮ አዋጅ አይደለም። ኢየሱስ ያድናል። ማሁዳ ሀሊያ ካታ ኢቭን ኢፍ በአንበሳ ጉርጓር ብትጣል ራሱ ያድናሃል እኮ ማዲያ ማንም በሌለበት ቦታ ላይ ኢየሱስ ሻባዲያ ካታዳ ኢየሱስ ጣት የምቀስረው ተባብረው እንኳን እሳት ውስጥ ቢያስገቡኝ አቃለሁ። አንተ አምላክ እንደሆንክ አብረህ እንደምትገባ አቃለሁ። ውባዳ ባሻሃዲ አካታደ ኢየሱስ ሊጋበዝ የሚያስፈልገው ጌታ መልእክት አለው። ጋብዙት፣ በፕሮጀክታችሁ ላይ ጋብዙት፣ በትምህርታችሁ ላይ ጋብዙት፣ በአገልግሎታችሁ ላይ ባርኩልኝ። አጠገባችሁ ያለውን ሰው ኢየሱስ በጉዳይ ላይ ይምጣል በሉትና፣ ኢየሱስ ከአንተ ጋር ይሁን በሉትና አረ ካልሰማ ድጋሚ በሉት። ኢየሱስ ከአንተ ጋር ይሆን በሉት። ኢየሱስ ያድናል። አንደኛ ኢየሱስን ጋብዙት። ሁለተኛ ኳሊቲ ታይም ዊዝ ጂሰስ፣ ከኢየሱስ ጋር አሳልፉ። ቶክ ቱ ሂም፣ ሃቭ አ ፌሎሺፕ ዊዝ ጂሰስ። እሱ ጉዳይ ገዳይ አይደለም። የሆነ ጉዳይ ሲያጋጥም ብቻ ደግሞ የምጠራው አምላክ አይደለም። ኤቭሪ ታይም በሱ ሕልውና ውስጥ መኖር አቤት! ከሱ ጋር አሳልፎ የወጣ ሰው ስፔንት ታይም ዊዝ ጂሰስ፣ ከኢየሱስ ጋር ጊዜ ማሳለፍ ቢሮ ላይ ለጥፈናል፣ አንድ ሰዓት ከጌታ ጋር የሚል ዋን አወር ዊዝ ጂሰስ። አንድ ሰዓት ከጌታ ጋር፣ አንድ ሰዓት ከኢየሱስ ጋር። ለምንድን ነው ታውቃለህ? አይ ዶንት ኖው ስንት ደቂቃ እንዳሳለፈች አላውቅም። የዮሐንስ አራቷ ሴት ግን የእውቀትም ሴት ነች፣ መረዳቷን ነግረዋለች። የት እንደሚመለክ እንደሚደርግ ታውቃለች። ቴኦሎጂካሊ ወርነሷ ከፍ ያለ ነው። ነገር ግን ታይም ባሳለፈች ቁጥር ነገሯ እየተፈታ ነገሯ እየተፈታ ነገሯ እየተፈታ ስፔንድ ታይም ዊዝ ጂሰስ ከሱ ጋር አሳልፈ ያው ልትሆን አትችልም። በቀን ውስጥ ስንት ሰዓት ለኢየሱስ ትሰጠዋለህ? በዚህ ወር ከኢየሱስ ጋር ፌሎሺፕ የምትፈጥሩበት ታይም ጉልበት አቅም ይለቀቀላችሁ። ፕሮቶኮልን የልብስ ፕሮቶኮልን ጠብቀ ብቻ አትውጣ። የመንፈስ ፕሮቶኮል ይጠበቃል። አንዴ አንካካ እስኪ በልሳን አንዴ በርከክ በል ሻባድ አካዲ አካታ። አንዴ ጆሮውን ክፈትና ስማው፣ ያውራ ይንገር፣ የልቡን ያጫውት፣ የዕለቱን ነገር ይግለጥልን። ዩ ዊል ሲ ነገር ሲቀየር፣ ነገር ሲለወጥ። ጊዜ የሰጡት ጌታ፣ ጉልበታቸውን የሰጡለት ጌታ፣ ያው የሚያደርግ ጌታ አይደለም ዛሬ አንድ ሰው ጸጋ እንዲበዛለት አንድ ሰዓት ከጌታ ጋር ዋና ወር ውይዝ ሁ ውይዝ ጂሰስ ውይዝ ጂሰስ ውይዝ ጂሰስ ጸጋ ይብዛልን። ሶስተኛ ከእሱ ጋር መሆን ብቻ ሳይሆን አንዳንድ ሰው ከእሱ ጋር የሆናል፣ እሱ ብቻ ተናግሮ ነው የሚነሳው። ሊስን ቱ ሂም ስማው። እሱ ታሪክ ቀያሪ ድምፅ አለ እሱ ጋር፣ ታሪክ ቀያሪ ቃል አለ እሱ ጋር አየሰማችው ከዛው አንድ ነገር ነው ያደረገችው። ጉዴን የነገረኝን አለ ሰምቼ፣ ጉዴን የነገረኝን አላዛር ከሰማ እና ከተነሳ። አረ ቃሉ ልዩነት ይፈጥራል። ከአንድ ሰዓት ውስጥ አንተ አምሳ ደቂቃ ታወራለህ፣ አስር ደቂቃ ብቻ ለጌታ ጸልያለሁ እንትን ነው ኧረ ዝም ብለህ ዝም በለ። ጌታው ይሰማሃል በልና ዝም። ከነገስታት ንጉሥ ፊት ሆነ አይደለም ከአንዳንድ ሰው ፊት ሆነ እኮ አንተ ብዙ አት ማውራት የለብህም። ትንሽ ጉዳይን ከዚህን ገለጥ ገለጥ ዝም ትላለህ። ዝም ይባል እሱ ይናገር። እግዚአብሔር አንድ ጊዜ ተናገረ እኔም ሁለት ጊዜ ሰማሁት። ኃይል አንድ ጊዜ ተናገረ፣ ስንት ጊዜ ሰማሁት? ሁለት ጊዜ ሰማሁት። ሻባዳ ካደያ ሰሚዎች ያድርገን ሰሚዎች ያድርገን። ሰሚዎች ያድርገን። በእውነት በዚህ ኬዝ በዚህ በዚህ በዚህ በዚህ መንፈስ ወደ ጌታ ፊት ከቀረብ ሳትናገር ትነሳል። አልገባህም? ጥያቄን ሳታቀርብ ኦልሬዲ ድምጾ ልብ ላይ የከበደውን ነገር አንከባሎታል። ወደ ምስጋና ይቀየራል። ወደ ልልተ ይቀየራል። ዋና ወር ዊዝ ጂሰስ ዝም ብለህ የምታደምጥበት ሴትዮዋ ታ አረገች ስለማታቀው መለሰች መለሰች የሆነ ሰዓት ላይ አቆመች። ዋው ከዚህ ሰውዬ ጋር መመላለስ አያዋጣም። ይሄ ብዙ ሰው ሊሰማው ያስፈልጋል ነው ሰሙት። ጉዴ ነገረኝ። እንደ ትላንትና እንዳንቀጥል የሚያደርገን ከሱ የምንሰማው ድምፅ ነው። ጸሎት ስፍራ ማውሪያ ብቻ አይደለም፣ መስሚያ ነው። በብዛት ከነገስታት ንጉስ ከኢየሱስ ጋር የምንገናኝበት ስፍራ። አውርተ ስለተነሳ ጸልያለሁ አይባልም። ሊስን ቱ ሂም ሊስን ቱ ሂም ቤ ዊዝደም ጥበብ አለው ኃይል አለው። በሰማውት ጊዜ መንፈስ ገባብኛል ከዛ ውስጥ በእግሮቼም አቆመኝ። በሰማውት ጊዜ አሰምተ ብቻ አትነሳ። ሪፖርቲያዥ አይደለም ጻፍ የምትለው አይደለም። የቀበሌ ሪፖርቲያዥ አይደለም በፍፁም። ጌታ አንተስ ምን ትላለህ ይባላል። በዚህ ጉዳይ ላይ የአንተ ሀሳብ ምንድን ነው? አባዶ ዶቦ ሻባ ሃዲያ፣ እግዚአብሔር ምስክሬ ጆሮዎቻችን ይከፈቱ እሱን መስማት ይሁንልን። አሁን እንኳን ቁጭ ብሎ እዚህ የሚሰማ ሰው ካለ እግዚአብሔር መዳንን ያደርግለት። በዚህ መልእክቴ ልጠቅልል። ሰከንድ ሺፍት። እግዚአብሔር ከስሜታችሁ በላይ ነው። ኢየሱስ ከስሜታችሁ በላይ ነው። ከሚሰማችሁ ነገር በላይ ነው። ሂዝ ቢዮንድ ኤኒ ሴንስ ከማደርገው ቢዮንድ ማይ ኖሌጅ ነው የገባ ሰው ካለ እውነት የሚበልጥ ነገር ታያለ ስል ያንተን ሰርከምስታንስ ካልኩሌት አድርገ መዝነ ምናምን፣ እግዚአብሔር ከፊዚክስ ከማቴማቲክስ በላይ ነው። በማቴማቲክስ አታገኘውም። ሁለሲ አሁን የስራ ሁኔታ፣ የመንግስት ሁኔታ የሚለቀቅ ነገር አለ ምናምን፣ አቶ ማቴማቲሽያ ተወውሱ። በማትስ ቢሆን በዛ ቅስበት በፊዚክስ ቢሆን በኬሚስትሪ ቢሆን በዛ ቅስበት ውሃ ወደ ወይን ጠጅ አይቀየርም። ኬሚስትሪ አይዘውም፣ ፊዚክስ አይዘውም፣ ማትስ አይዘውም፣ የኔ ነባራዊ ሁኔታ አይዘውም። ፍቀድ ለቀቃር ጋኖቹን ውሃ ለመሙላት እንዴት ነው አትበል፣ በዚህ ሰዓት አትበለው። ብቻ የሚበልጥታ ያለ አሪው ሬዲ ጌታ እንደሚችል አሁን አንድ ሰው አይምሮ በኢየሱስም በዚህ ቃል ይለወጥ ማየት ከዚህ ቃል ጋር በኢየሱስም ይጋባኝ የሚበልጥ ጌታ ያ ሀው አይ ዶንት ኖ ሀው ወደ ወይን ጠጅ የቀየረ ጌታ፣ አላዛርን ከሞት ያስነሳ ጌታ፣ ያችን ሴት ከአንዳንድ ወንጌላዊ ያደረገ ጌታ ይህንንም ነገር የሚበልጥ ነገር ያሳየኛል። እኔ ለመስበክ ብዬ አልሰብክም። ፕሊዝ፣ ይህ ወር ግን ሳያልቅ እንደዚህ ብላችሁ እዚህ ጋር ትመሰክራላ። ጌታ የሚበልጥ ነገር በረከት በአሜን ነው አሜን በልና አስገባ ወደ አሜን በልና መልእክተኛውን ጌታ ልኳል የሚለን አንድ ነው። ጌታ የሚበልጥ ታያላችሁ። አትመርምሩኝ ይላችኋል። በካልኩሌሽን አይደለም። ልናገር ፍቀዱልኝ። በኪሳችሁ አይደለም ይላችሁ እኔ ጋር መደመር አይሰራም። አዱሻ ባዳ እኔ ጋር ደረጃ የለ። እኔ ጋር ሊፍት የለ። ክብር ከምስራቅ ከምዕራብ የለም ይላል እግዚአብሔር ነው ከፍ የሚያደርገው ኦቨርናይት እኮ ነው አሁን መታሳሪ ነው በመቀጥለው አሁን ዮሴፍ እዚህ ጉባኤ ቢኖር እኮ አሜን ለማለት ይከብዷል ያ ቀዩን ልብስ ለብሶ ከእስር ቤት ቢያመጡትና ይሄንን መልክት ቢሰማ ሰው እኔ ራሱ የተፈረደብኛ ስንታም ሊል ይችላል ግን እሱ አማኝ ነው አሜን ይላል ኔክስት ዴይ ቤተ መንግስት የሚበልጥ አላየ በእኛም ህይወት ጌታ እንደዚህ ያደርጋል። የሚበልጥ ታያላችሁ፣ የሚበልጥ ታያላችሁ፣ የሚበልጥ ታያላችሁ፣ የሚበልጥ ታያላችሁ። እንዲያው ይህን ላስታውስና ልጨርስ። ጌታ እራትን ውሰድ ቅምሻውን እኮ አሳይቶናል። ቅምሻውን ጌታ ለእኛ እኮ እግዚአብሔር ቤት አይገባንም። ለእኛ አገልጋይ እዚ ጋ ካሰብነው በላይ አሳይቶናል ሰርቶ። አሁንም ግን የሚቀር አለ፣ የሚበልጥ አለ የኔ ቃል ነው የሚል ካለ ለእግዚአብሔር ክብር ይሰጣል፣ ለእግዚአብሔር ክብር ይሰጣል።